ጋቶች ፓኖም በግብ አግቢነቱ ቀጥሏል። ግዙፉ ተጫዋች ኒውሮዝ ስፖርት ክለብን የተቀላቀለ ሲሆን በክለቡም የአንድ ዓመት ውል መፈራረሙ ይታወሳል። የዋልያዎቹ የመሃል ሜዳ ተጫዋች ጋቶች ፓኖም በኢራቅ ሊግ ተከታታይ ጨዋታዎች ግብ ማስቆጠሩን ቀጥሏል። ሁሉም ጨዋታዎች ተሰልፎ እየተጫወተ የሚገኘው ጋቶች አራተኛ የሊግ ጎሉን ለኒውሮዝ ስፖርት ክለብ አስቆጥሯል። ጋቶች ፓኖም ትላንት ምሽት ቡድኑን መሪ ያደረገች ግብ ሲያስቆጥር የጨዋታው ኮከብ በመባልም ተመርጧል። አንድ ዘጠና ሜትር የሚረዝመው ጋቶች ከዚህ ቀደም ከሀገር ውጪ በሩሲያ፣ በግብጽ እና በሳውዲ አረቢያ ክለቦች ማሳለፉ ይታወቃል። ኒውሮዝ ክለብ ትላንት ምሽት ተጋጣሚውን አራት ለአንድ በሆነ ውጤት ማሸነፍ ችሏል። ከተመሰረተ የ31 ዓመት ዕድሜ ያለው ኒውሮዝ ስፖርት ክለብ በውድድር ዘመኑ ካደረጋቸው 13 ጨዋታዎች በአራት አሸንፎ በሁለት አቻ ሲለያይ በቀሪ ሰባት ሽንፈት አስተናግዷል። ሀያ ክለቦች ባሉበት ሊግም በ14 ነጥቦች 16ኛ ደረጃ ላይ ተቀምጧል። ጋቶች ከትላንቱ የሊግ ጨዋታ አስቀድሞ በነበረ የሊግ መርሃ ግብር ቡድኑን አሸናፊ ያደረገ ግብ ሲያስቆጥር በሊጉ የሳምንቱ ምርጥ 11 ውስጥ መካተት ችሎ ነበር።